ሰላም አለይኩም ወራቱ ለበካቱ ደበይ ሰዎች እንዴት ናችሁ ደና ናችሁ ወይ አኔ ደና ነኝ አልহামዱሊላህ ቅዳሜ ብሎግ በቪ በ ሙባሽር ወይም ደሞ ላይቭ ነበረ ነበር ኔትወርኩ እንበለኝ ማለት ብዙ ብዙ እያለ ማለት ነው ስለዚህ በቪዲዮ መልኩ አመጣቸላችኋለሁ ስለዚህ ቪዲዮውን ሼር ላይክ ሰብስክራይብ ያደረጋችሁ አበረታቱኝ ማለት ነው፣ እና አብረን እንደግ አብረን እንድግ ምን ድግ እንበል ማለት ነው። አባይ ፊላ ላይ ካድርጉ ዝም ብላችሁ ቪዲዮውን ብቻ አትዩት። ስለዚህ የእለተ ቅዳሜ እንግዲህ ሚኒ ብሎግ ማለት ነው። አጠር መጠን አነስ ያለች ብሎግ ነች ማለት ነው። በነገራችን ላይ ያው እንትን ስላለኝ ነው ምንድነው ነው ላይ ነበር የገባውትኝ ማለት ነው። ግን ብዙ እያለ እያለን ማለት ነው። ለዛ ከዛ በቪዲዮ ቀረዝ ኩላችሁ እዚ ጋር በነገራችን ላይ ስላለ ያው ለዛ ይመስለኛል እንትን ያለው ማለት ነው። ለዛ ይመስለኛል ድምፁ ራሱ በቃ የሌለ ነው። እና ሀባቢ ፍላ ማለት ነው ላይክ እያደረጋችሁ፣ ለማንኛውም ላይክ አድርጉኝ፣ አበረታቱኝ፣ ሼር አድርጉ፣ ሼር አድርጎ ማለት ነው። ስለዚህ ኢንሻአላ ሰሞኑ ደግሞ ሀገራችን ላይ ሄጄ ብሎክ ሰራላችኋለሁ። አሁን ላይ በሻርጃ ነው። በኢትዮ ደግሞ ሰራላችኋለሁ፣ ለቅላችኋለሁኝ ግን አበረታቱኝ ማለት ነው። ላይክ አድርጉልኝ፣ ሼር አድርጉ፣ ላይክ አድርጉ። እንደዛ ሲሆን እንትናል ማለት ነው። ቪዲዮ ባላር ይወጣል ማለት ነው ሀባይቢ፣ እና እንደዛ እንችላለኝ። ምን ይመስላል የዛሬው ብሎግ? ብሎግ በሻርጃ ይሏቸዋል ማለት ነው። ሻርጃውያኖች እንዴት ናችሁ? ደህና ናችሁ? አማን ናችሁ? እኔ ጋር ሁሉ ሰላም ነው። እነ ሀባቢ ማለት ነው። ብዙም አልጸዳኝም አለ እኔ ዐመም ስለራቅኩም ይሆን አላውቅም። ላይ እንትን ላይ መጨረሻ ላይ ተሰቀየሉም ለዛ ነው ኔትወርኩ ራሱ ይመስለኛል። ኔትወርኩ ራሱ ያልመጣልኝ ማለት ነው እና ለዛ ነው በቪዲዮ መልኩ ያደረኩላችሁ እላችኋለሁ። አባይ ፍላህ ላይክ ያደረጋችሁ ላይክ አድርጉት። ስልኩን ብን ጫን በሉት። ታብ መጥቷል እኮ አሁንማ እኮ በ በዩቲዩብ እራሱ ታብ መቶላችኋል ማለት ነው። ስለዚህ ታብ አድርጉ። ላይክ አድርጉ፣ አበረታቱ። ሱሷ ብሻዊት እየሄደች ነው ማለት ነው፣ እየጦፈች ነው። ሰምታችኋል? ስለዚህ አጧጡፍኝ ማለት ነው። ሰምታችኋል? ወይኔ ሰውዬው ወድቃ ነበር። ረቂቅ አባትየው ከልጁ ጋር ከፈረስ ጋር አብሮ ይሮጣል ማለት ነው። እና ሀባይ ቢፊላህ እንግዲህ ዛሬ ቅዳሜ ብሎጌ ይህንን ይመስል ነበረ። በሱሱ ሀበሻዊት ቤት ማለት ነው። እንግዲህ ድምፁ ምናምኑን ምናምኑን ሶስት አራት አይነት ድምፅ እንግዲህ ቻሉት ማለት ነው። ይህን የሚሰማችሁ አይሰማችሁ አላውቅም። በቃ ዝም ብላችሁ እዩት ማለት ነው። በቃ ዝም ብላችሁ እዩት። እዚህ ያን እየለፈለፈች ነው በማይክ። ዛሬ እሷ ነው ተራው ማለት ነው። እና ሀበቢ ፍላህ ነበር። ሳቲ ለማንኛውም ለማንኛውም ማለት ነው እዚህ ውሎ እንግዲህ ሻርጃ አውላለሁኝ።